በሴቶች ላይ የሚደርሱ ጎጂ ልማዳዊ ድርጊቶች የሚያስከትሉት ስነ ልቦናዊና አካላዊ ጥቃት ከፍተኛ በመሆኑ በተቀናጀ መልኩ መከላከል እንደሚገባ ይታመናል። በሰዎች ለሰዎች ድርጅት የጎፋ የተቀናጀ የገጠር ልማት ፕሮጀክት አስተባባሪ ዶክተር ፍስሐ አስመላሽ ጎጂ ልማዳዊ ድርጊቶችን ለማስቀረት በተዘጋጀ የግንዛቤ ማስጨበጫ መድረክ ላይ እንደገለጹት ድርጅቱ በወረዳው በግብርና፣ በትምህርት፣ በጤናና በሌሎች የህዝቡን ሁለንተናዊ ተጠቃሚነት በሚያረጋግጡ ማህበራዊ ዘርፎች እየሰራ ይገኛል ብለዋል። አንድ ትልቅ ታዋቂ ትምህርት ቤት ገንብተናል እዚህ። በቀጣይ ደግሞ ዛንጋ ደሩማል የሚባል ቀበሌ ላይ እንደዚሁ ደረጃውን የጠበቀ ትምህርት ቤት እንገነባለን። በመንግስት ኃይል ሊሰሩ የሚችሉ ማንኛውንም ስራዎች እኛ እንደግፋለን። ማለት የመንግስትን የልማት ግቦች እኛ እንዲያሳካ አርገን ማለት፣ ይሄ ቀጥታ ከ የተባበሩት መንግስታት የልማት ግብ ጋር የሚያያዘ የሴቶችን መብት የሚፈታተኑ ጎጂ ልማዳዊ ድርጊቶች ተወግደው ዘላቂ ማህበራዊ ተሳትፎና ተጠቃሚነት እንዲረጋገጥ ድርጅቱ በትኩረት እየሰራ እንደሚገኝ ተናግረዋል። እንደሰማነው አስገድዶ መድፈርና ያለዕድሜ ጋብቻ ያሉባቸው ቀበሌዎች በስፋት የተስፋፉባቸው ቀበሌዎች አሉ። ስለዚህ ከሴቶችና ህጻናቶች ቢሮ ጋር በመወያየት ለምንድን ነው ስልጠና ማናረገው ብለን በእቅዳችን መሰረት በቀድ ነው መሰረት ይህን ስልጠና አዘጋጅተናል። በጎፋ ዞን የደንባ ጎፋ ወረዳ ምክትል አስተዳዳሪና ግብርና ጽሕፈት ቤት ኃላፊ አቶ አራሹ አበበ ሴቶች ላይ የሚደርሱ ጥቃቶች ዘርፈ ብዙ ከመሆናቸው የተነሳ ችግሮቻቸውን ለመፍታት በንቅናቄ የተደገፉ የግንዛቤ ማስጨበጫ ሥራዎችን መስራት ወሳኝ መሆኑን አብራርተዋል። የሰዎች ለሰዎች ድርጅት በወረዳው በማህበራዊና ኢኮኖሚያዊ ዘርፎች እያደረገ ያለውንም ድጋፍ አድንቀዋል። ሰዎች ለሰዎች ግበሰና ድርጅት እንደ ወረዳችን ከገባበት ጊዜ ጀምሮ የመንግስትን የልማት ክፍተት ለመሙላት ከወረዳው አስተዳደር አካላት ጋር ቅርብ ለቅርብ እየተነጋገረን ነው የምንሰራው። በተፈጥሮ ሀብት፣ በተፋሰስ ስራዎች፣ በግብርና ልማት ጣቢያ ሰራተኞችን ከማብቃት፣ ስልጠናዎችን ከመስጠት አኳያ ትልቅ ድጋፍ እያደረጉልን ናቸው። የደምባ ጎፋ ወረዳ ሴቶችና ህጻናት ጉዳይ ጽህፈት ቤት ኃላፊ ወይዘሮ ፋና ያላጫ ጎጂ ልማዳዊ ድርጊቶችን ማስቀረትና መቃወም ሰብአዊ ግዴታችን ሊሆን እንደሚገባ ገልጸዋል። ጾታን መሰረት ያደረገ ጥቃት በሴት እህቶቻችን ላይ ይደርሳል። ይሄ ጉዳይ በሴት እህቶቻችን ላይ ከባድ ተጽዕኖ እያሳደረ ነው። ይሄ በሴት እህቶቻችን ላይ ከባድ ተጽዕኖ የሚያሳድረው ድምር ውጤቱ ያገር ይሆናል። ያለውን ነገር የጋራ አድርገን ተወያይተን ስለ ጉዳዩ በጥልቀት በስፋት ተወያይተን የመፍትሄ አቅጣጫውንም ጭምር አስቀምጠን ለመለያየት ነው ያነጋገር ናቸው። የመድረኩ ተሳታፊዎች በሰጡት አስተያየት በሴቶች ላይ የሚደርሱ ማህበራዊ ጫናዎችን ለመከላከል የግንዛቤ ማስጨበጫ ስልጠናው አቅም እንደፈጠረላቸው ተናግረዋል።